ሰላም ሰላም ሰላም፣ እንዴት ናችሁ? ድና እየተከበራችሁ የኛ ቤተሰቦች የቻናላችን ተከታታዮች፣ እንዴት ናችሁልን? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ከአምስት ቀን መጠፋፋት በኋላ ዛሬ በድጋሚ መጥተናል። ያው ስለጠበቃችሁን ስለናፈቃችሁን ምናምን እጅግ ከልብ አድርገን እናመሰግናለን፣ የኛ ተወዳጅ እንቁ ቤተሰቦች። እንግዲህ ትንሽ ተጠፋፍተ ነበር። ያው የተጠፋፋንበት ምክንያት ዮርጂ ትንሽ አመም አርጓት ነውና፣ ያው እሷ ደግሞ አሟት ትንሽ፣ እሷን ወደ ቪዲዮ ማምጣት ምናምን ትንሽ ለኔ ትንሽ ጥሩ ስሜት ስለማይሰጠኝ፣ ያው እሷም እረፍት እንድታደርግ ነው። ለዛ ነው ያው ዮርጂ ትንሽ እረፍት ይሻላል ብዬ ነው ቤተሰቦቼ። ያው እጅግ እንደናፈቃችሁኝ እና እናውቃለን። ብዙዎቻችሁ በውስጥ መስመር ነግራችሁኛል፣ ምነው ጠፋ ምናምን ብላችሁኛል። ግን ደግሞ እንደዛ ካሉት ሰዎች መካከል ትንሽ ግራ ያጋባኝን ልንገራችሁ። የሆነ ሜሴጅ ነውና ዊና ምን ሆነ ነው ቪዲዮ ማትሰራው? ቪዲዮ ከሰራህ እኮ አንድ ወር ሁለት ወር ሆነ ያለኝ ቴክስት ነበርና ሶስት አራት ምናምን ሚሴጆች ናቸው እንደዚህ ያየሁት ምንድናቸው መሰላችሁ እነሱ ያው ቻናላችን በጣም ብዙ ሪፖርት ስላለው በጣም ብዙ ሰው ሪፖርት ስላደረገው ቪዲዮ ብንሰራ ራሱ ተደራሽ አይሆንም ሰው ጋር አይደርስም ያው ያለንን ሰብስክራይብ አይታችሁታል አሪፍ ጥሩ ሰብስክራይብ አለን እግዚአብሔር ይመስገን በጣም የምትወዱን ቤተሰቦች አሉ እግዚአብሔር ይመስገን ያው በዛ ልክ ግን ቪዲዮአችን ሰው ጋር እየደረሰ አይደለም የዚህ ደግሞ ነገር ምንድነው ሪፖርት ስለተደረገብኝ ነው እንግዲህ። ሪፖርቱን ፈጣሪ ራሱ ያንሳልን። ካነሳው እናንተ ግን ቤተሰቦች ምን ታደርጉልኝ አላችሁ ላችሁ? እስኪ እነን ቪዲዮ ስትጀምሩ ብትወዱኝ ሁሉ ላይክ አድርጉልኝ። እኔን መውደዳችሁን እስኪ አንዴ በላይ ካሳዩኝ፣ በቃ ከዛ በኋላ ምናልባት አልባት ቻናሉ ሊንቀሳቀስ ይችላል። ቤተሰቦች ዛሬ ግን የተመለስኩት ዮርዲን ትንሽ ግራ አላጋባት ነው። አሁን ያለሁት ሰፈራችን እኛ ራሳችን ሰፈር ነው እና ይሁን መለላት ነው ምሳል ጋዚ ይችላል ብያታለሁ። መጀመሪያ ዛሬ ምሳኔን የምጋብዝሽ ከቤት ውጪ ምናምን ብያት ነበርና ምሳ ጋብዝሻለሁ ብያት አለው። ያው ምሳ ምጋብዛት ሌላ ቦታ እንደሆነ ነው የምታውቀው። እኔ ግን በቃ አይኔን እንትን ብዬ ዛሬ ምሳ ምጋብዝሽ ማዘርጋ ነው ብያት፣ ማዘርጋ ካልሄድን ብዬ ይችክልባታለሁ። እንግዲህ የሷንም እንትን እናያለን። ቤተሰቦቼ እንግዲህ እንደ በፊቱ ሁሉ አብራችሁኝ እንዳላችሁ ብዙዎቻችሁ አብሮነታችሁን አሳይታችሁኛል። በችግሬ፣ በሐዘኔ፣ በደስታዬ በሁሉም ጊዜ ለነበራችሁልኝ ሁላችሁም አመሰግናለሁ በጣም ዛሬም በድጋሚ እና አንድ ነገር ማስቸግራችሁ ሁላችሁም በድጋሚ ቻናሌ ሪፖርት ስላለው ሁላችሁም ላይክ እያደርጋችሁ ጀምሩልኝ። ለዚህ ቤት አዲስ የሆናችሁ በሙሉ ይሄንን ቤት ሰብስክራይብ አድርጉ። ወዳችኋለሁ ቤተሰቦቼ፣ አብራችን ይሁን እስከ ቪዲዮ መጨረሻ ድረስ እስከ ቪዲዮ መጨረሻ ድረስ አብራችን ስለምትሆኑ ደግሞ እጅግ ከርብ አድርጌ አመሰግናለሁ። ያው ላይ ነው ያለሁት። ወዴት ማሊድም የሚያቀኝ ሰው ነው ምናምን ምናምን። ስለዚህ ሰፈር ተጠብቃታለሁ። አብራችሁኝ እንዴት ብሎ ደም ይነግረሽ ካላ

በጣም ተሽሎኛል፣ አይደለም። ደንግጬ ነው ምንም። ቆይ እነግርሃለሁ። ሰላም ልበላ። ቤተሰቦች ሰላም ሰላም። የእኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን በጣም ደህና ነን። ላውራበት አለን ደህና። ጠፍተን ነበረ በጣም ይቅርታ አንጠይቃለን። ከዚህ በኋላ አንጠፋም፣ አልጠፋም፣ አንጠፋም። ለምን ነው የጠፋን? ለምን ነው የጠፋን? ትንሽ አሞኝ ነበረ ለዛ ነው የጠፋን። ነው ሰርግ ቢዚ አይደለም? አዎ፣ አዎ። ዛሬ ዛሬ ግን ቪዲዮ እንደምንሰራ ምንድን ያልኩሽ? ምሳ፣ ምሳ እኮ ታዲያ። አንቺ ምሳ ጋብዥ። ቪዲዮ ሳልሰራ ልጋብዝሽ ነው

እንገባለን ምሳችንን በልተን እንወጣለን። ሌላ ታሪክ የለውም። ከፈለግሽ እንደዚህ ከፈለግሽ፣ እኔ አልገባም። ለምሮማ አትገቢውም። ማለት ማለት ምን ግን ዝም ተብሎ ስንት ነገር አለ። ምሳ ቤት ጋብዝ ተባልኩ። አውኩ ግን ዛሬ አይደለም። ደግሞ ዛሬ ከዛ በላይ በጣም የሚያስጨንቀኝ ነገር ምንድን ነው? የሚያስፈራሽ ድንገት ብታሰር፣ ድንገት ብታሰር ማለት ማለት ማለት ደብሮ ብታሰር፣ ደብሮ ብታሰር አይደለም፣ ድንገት እሺ፣ ቆይ አትጮህ። ስነ ስርዓት ሲን ያርገሽ። በስነ ስርዓት ንገሪኝ። ታዲያ ነው ምን ቪዲዮ ኑሮ ነው? ደንግጥ ምንድን ነው ኬት አምጥቼ ብር ኬት ኬት ስላምጣ ምንድን ነው አሁን ሁሉ አዳምጠኝ ከዚህ በኋላ እዚህ መኖር የለብንም በመጀመሪያ ደረጃ ማ በቃ አዲስ አበባ ገብተን አዲስ አበባ መኖር አለብን አሁን ይሄንን ብር ኬት ያመጣሺው አልነግረህም ኬት ላምጣ ኬት ነው ያመጣሽው ያመጣሽበት ነገርኝሳት ነገርኝ

ቤት የሆነ እህል ሊገዝበት ያስቀመጡት ብር ነበር። እሱም ብራስ ሽ በቃ

ጤና ያላትም፣ ዲያንቺ አፍሽ ተቀመጪ። ምን ማለት ነው? አልቀመጥም፣ አልቀመጥም። እንዴ፣ እንዴ፣ አንተ ምሁል እንዴ። ምን ማለት ምንድን ነው? የሰው ገንዘብ ይዤ እኔ ሌላ ሀገር የሚሄደው የሰው ገንዘብ አይደለም። በቃ እግዚአብሔር ቤት አምንጥቶ ሰጣን። እግዚአብሔር እንደዚህ አይነት ብር አይሰጥም። እሺ ሰጠን ሰጠን። የሰው ብር የሰው ነው። አዳምጠኝ፣ የሰው ብር የሰው ነው የሚባል ታሪክ የለም። ስንቱ ነው የሰው ብር ምን አገባን ስለ ሰው ምን አገባን? ያገባሻል እኮ አንቺ ስለ ሰው ያገባሻል። ምን አገባሻል? ስንቱ ነው በሰው ገንዘብ የተለወጠው። አንሂድም እሺ። ስንቱ በሰው ብር ተለወጠ? እኔና አንቺ በሰው ብር ነው የምንለወጠው? ከሰው ባመጣሽው ብር አልፈልግም፣ ይዘሽ ሂጂ

አሁን ልጅ ቪዲዮን አጥፋልሽ ልጅ ትመልሻለሽ መሳመት ወይኮን እንላው ተጋብቻለሁ ካለ ከፈለግሽ ስነ ስርዓት ሰው እያየን ነው። ስነ ስርዓት ሰው በቃ እኔን ለማ እኔን ለማቃጠል ነው አንቺ

ችግሩ ንገረኝ። የሰው ገንዘብ ነው። የሰው ገንዘብ አይደለም? ስሚ፣ እኛ ቤት መጥቶ ነው ያገኘው ሰው። የሰው ገንዘብ ነው። እንደ ሰው ይደነግጥብሻል። ሰው ይታመንብሻል። ያንቺን ደስታ ብቻ አትመልከች። ያንቺን ገንዘብ አግኝቶ መደሰት ብቻ አትመልከች። ይሄንን ገንዘብ ያጣው ሰው ይደነግጥብሻል። ምናልባት ይሄንን ገዛ የፈለገው ለሌላ ነገር ለጥሩ ነገር ይሆናል። ምናልባት አልባት ሊታከመበትም ይሆናል እጁ ሊያሳክ ምንም ይሁን በቃ በቃ እህል ሊገዛበት ይሄ ምንም የሚኖረው ምንም በቃ የሰው ገንዘብ የሰው ነው። የሰው ገንዘብ የኔና ያንቺ አይደለም። የኔና አንቺ የሚሆነው ነገር እኔና አንቺ በስራችን በላባችን የምናመጣው ነገር ነው። ሰምተሽኝ? እኔ አንይ አንይ በቃ ወስኛለሁ። ለምንድን ነው ለምን ድኑ አንተ እንደ በቃ እኔን መረዳት አፈልግማ። እኔ ለአንተ ብዬሽ አይደለ እንደ ይሄን ብር እሺ የመጣሁት። እኔ መረዳትና አለመረዳት አይደለም አይደለም። ቆይ ህይወታችን መቀየር የለበትም። ህይወታችን የሚቀየረው በሰው ብር አይደለም። ስሚኝ፣ የሰው ይሁን ከአንደኛ ያለ ካለው ላይ መጣንሽ ያመጣሁት አያገባኝ

እኔ ሲጀመር ልንገር ከአንደኛ ነገር ማለት ነው። አሁን እታሰራለሁ፣ ከዚህ ሀገር መውጣት አለብን። ይኸውልሽ እኔ አትታሰሪ፣ በቃ እኔ ያለሁልሽ፣ ስሚኝ እኔ ያለሁልሽ አልኩሽ አይደል? በቃ አትታሰሪ፣ እኔ ያለሁልሽ፣ እኔ ያለሁልሽ። በቃ ይሄን ገንዘብ ግን ሄደሽ መልሼ እኔ እንደገና ገንዘብ ወስጄ መልሼ አልመልስም። የሰው ላማስፈትቼ ገበያ ላይ ተመልሼ እሱንም ቢሆን ታስመልሻለሽ ይመልሳች እኔ ያለሁ፣ ችግር የለም። የኔ እናቴ እናቴ ስሚኝ፣ አዳምጪ። ይኸውልሽ አሁን እቤት እንሄዳለን። ማዘር ጋር አልሄድም፣ ተመልሼ እዛ ቤት አልገባም። እኔ ጋር እኮ ነው ያልኩሽ። እኛ ጋር እዛ እንበላለን

ወይ በቀድሞ ቦታችን ተመልተናል። ምንድነው አንተ ሰው አገር አሳየኝ ጌታን ጌታን አገር አሳየኝ ገና በጣም